በትዳር ለመስጡ ሆኖ ዚና ከፈጸመ ሁለት ከሁለት ነገሮች አንዱ ከተገኘበት ቀጥታ መገደሉ አይቀርም። አንደኛው ምንድነው? አራት የአይን ምስክር። እነዛ አራት የአይን ምስክሮች ዚና ከፈጸመባት ሴት ጋራ መርፌና ክር ሆኖ አይተነዋል ብለው የሚመሰክሩ ከሆነ በእነዚህ አራት ምስክሮች መሰረት ማስረጃ ቆሞበታል፣ ተወግሮ እንዲሞት ይደረጋል ማለት ነው። ምስክሮቹ አራት መሆን አለባቸው። አራቱም ደግሞ የሚመሰክሩት እሱ ብልቱን በእሷ ማህፀኑ ሲያስገባ መርፌና ክር ሲሆኑ አይተናል። እዚህ ላይ እንግዲህ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ዛሬ ሸሪአ በሌለበት የጣዖት ሕግና ስርዓት በነገሰበት ሀገር ላይ ብንተዳደር በግላችን ግን የምንፈጽመው ወንጀል አለ። ሴትን ይዞ ስለሄደ ብቻ በዚህ ተግባር ወንድምን መጠርጠር ከመነሻዎች ሴት አጅነቢይ ነች ወይስ እሱ መህረሟ ሊሆን የሚችል ነው ምንም የምናጣራው ነገር የለም ትላንት ከሆነች ሴት ጋር ስላላየ ነው ብቻ ዛሬ ከሆነ ሴት ጋር የታየን ሁሉ በዚህ ተግባር መጠርጠሩ አላህ ዘንድ ያስጠይቀናል አንደኛ ምንም እርግጠኞች አደለንም እሱ መህረሟ ይሁን አይሁን ያን አላጣራንም ሁለተኛ ይሄንን እንድንከታተል ታዘናል እንዴ ምን ሳገባንና ነው ደግሞስ አጅነቢይ ሆና እስከተገኘችስ ከሱ ጋር አብራ ስለታየች ወይ ስለሄደች ወይ ካፌ ቁጭ ስላለች የግድ ያ ነገር ተፈጽሟል ማለት ነው አደለም። ይሄን ላየ ሰው ይቅርና ቤርጎ ይዟት እንኳ ሲገባ ቢያያት በፍጹም ዚና ሰርተዋል ብሎ መመስከር አይችልም። እንደ ሸሪዓው ራሱ ሰማንያጅ ግርፋት ነው የሚገረፈው አደለም? ቤርጎ ሲገባ ለምን በመስኮት ሄዶ አይመለከትም? አንድ አንሶላ ውስጥ እንኳን ራሱ ቢያያቸው በብልድ ልብስ ስር እንኳ ቢሆኑ ሰርተዋል ማለት አይችልም። በአይኑ መርፌና ክር ሆኖ እስካላየ ሰው ጠማማ ነው። እና ምን ሊያረግ ነው ቤርጎ የገባው ብሎም ይጠይቃለን። እሱ ምን ሊያረግ ነው የሚለው እሱን የሚመለከት ጉዳይ ነው። አንተ ለመመስከር ግን የሚያበቃ ማስረጃ አይደለም። ለምን የምትል ከሆነ ማስረጃ ይሰጠሃል። እንዳልከው ዚና ለመስራት አስበው ሂደው አንሶላውስ ከገቡ በኋላ የአላህን አዘማ አስታውሰው ቢመለሱስ በዛ ቅጽፈት፣ አንተ ግን ምስክርነት ምን ሊሆን ነው? አላህ ፊት እንደዚህ የሆነ አለ ወይ? አዎ አለ። ዋሻው በተዘጋባቸው ቋጥኙ የተከፈተላቸው ሶስቱ ሰዎች ሶስተኛው የተናገረው ይሄንን አይደለም እንዴ? ያክስቱ ልጅ ነች፣ ምን የተባለችው፣ እሱ ጋር ገንዘብ ፈልጋ ስትመጣ፣ ለሐጃዋ ማለት ነው። ያን ጉዳይ እንዳሳካልሽ አንቺም ፍቀጅልኝ ነው ያለት። አማራጭ ስታጣ ፍቃደኛ ሆነችለት። ሁለት ግልቦታን ዘርግቶ ላያ ላይ ሊያርፍባት ሲል አይደለም እንዴ? ጌታውን እንዲፈራ ያስታወሰችው፣ እሱም በድንጋጤ ወዲያው የተነሳው ጌታዊ ሆይ፣ የዛና አንተን ፈርቼ ከሆነ የተነሳሁት ይሄ ቋጥኝ ከላያችን ገለል ይበልልም፣ ብሏል። እዚህ ደረጃ ደርሶ ሰው ምን ሊሆን ይችላል? አላህን ፈርቶ ሊመለስ ይችላል። ሀታ በዛም እንኳ እንኳን ይሁን እሺ ብልቶ አልሰራም አለው። እዛ ደረጃ ደርሶ ጉዳዩ አልተሳካም። ምንድነው አንተ ምስክርነት፣ ቀልብህ ጠማማ ከሆነ እነመላእማሉ ቢንያ ትላለን። እነመላእማሉ ቢንያ ብሎ እሚተሳሰበው ሰው ነው አላህ ነው ማነው? አላህ ነው። እኛ ምንም ያገባን ነገር የለም። ስለዚህ እን አላህን እንፍራ ነው። በተለይ ሰዎች ላይ የምንሰጠው ምስክርነት ከሌ በዚህ ባህር እንዲህ ብለን ባላየነው ነገር እርግጠኛ ባልሆን ነው የሆኑ መንደርደሪያዎችን አይቶ ድምዳሜን መናገር በጣም አደጋ ነው፣ አላህ ዘንድ ያስጠይቀናል። ለምንድን ነው አላህ አራት ያየን ምስክር ያለው? ታዲያ በኢስላም ታሪክ እኮ ተከስቶ ራሱ እኮ አያውቅም ይሄ ነገር። ለምን እዚህ ደረጃ መክረር ጉዳዩ ያስፈለገ ሲባል የሰውን አይብ እንዳንከታተል ጥንቃቄ እንድናደርግ ነው። አንደኛው ይሄ ነው። ካልሆነ ሁለተኛው ራሱን ካጋለጠ ይህን ተግባር ፈጽም ያለው ነገ አላህ ፊት ከምጠየቅ የሸሪዐው ሕግ ላይ ይተግበር ብሎ ራሱን ካጋለጠ ጤነኛ መሆኑ ከተረጋገጠ የዛኔ በሱ ላይ ምን ይሆናል? ሐዱ ይቆማል ማለት ነው። ግልጽ ነው።